በቅዳሴ ሰዓት ካህኑ ካስተዋላችሁ መሀል ላይ እጆቹን ለመታጠብ ወደ ውጭ ይወጣና ዲያቆኑ እጁን ያስታጥባል። ከዛ በኋላ ወደ ምዕመናን እጆቹን ይረጫል። ይህ ምሳሌነቱ ምን እንደሆነ ያውቃሉ? እንግዲህ ይህ ምሳሌነቱ የሚነሳው ጲላጦስ በዕለተ ዓርብ ክርስቶስ ሊሰቀል ባለበት ጊዜ ክርስቶስን ይሞት ዘንድ ፍቃዱ አልነበረም እና ጲላጦስ ይልቅስ የአይሁድ ካህናት አብዝተው ይጨቀጭቁት ስለነበርና ህዝቡም ደግሞ ስቀለው ስቀለው እያሉ ይጮ ስለነበር፣ ይህ በደል በእኔ አይሁን፣ ይህ ንጹሕ ሰው ነውና ይሞት አይገባውም፣ የእርሱ ደም በእናንተ ላይ ይሆናል ሲላቸው፣ አዎ በእኛና በልጅ ልጆቻችን ላይ ይሆናል ቢሉት፣ ከዚህ ንጹሕ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን የታጠበበትን የምናስታውስበት ነው። ካህኑም በቤተ መቅደስ ሆኖ ይህንን ቅዱስ ሥጋውና ክቡር ደሙን ሳይገባው የሚቀበል ቢኖር እኔ ከደሙ ንጹሕ ነኝ ብሎ ለእኛ ለምዕመናን በፍርሃትና በረዓድ በፍጹም መንፈሳዊነትን ቅዱስ ሥጋውና ክቡር ደሙን እንድንቀበል ከብሉይ ኪዳን እስከ አዲስ ኪዳን ምስጢሩን ፈጽማ ቤተክርስቲያን ታስተምረናለች ማለት ነው። ይህን የመሰሉ አጫጭር መልእክቶች መማር ከፈለጋችሁ አካውንታችንን ፎሎ ማድረግ እንዳትረሱ። እናመሰግናለን። ኦንላይን የበገና ትምህርት መማር የምትፈልጉ ከሀገር ውጭ ያላላችሁ ኦርቶዶክሳውያን እንዲሁም ደግሞ በማህበር ወይም ደግሞ በግል የነገረ ሃይማኖት ትምህርቶችን መማር ለምትፈልጉ ኦርቶዶክሳውያን መልካም የምስራች ይዘንላችሁ ወደ እናንተ መጥተናል። አዳፊ ነፍሶች የበገና ትምህርት በሶስት ወር ወይም በስድስት ወር ተምራችሁ መጨረስ ለምትፈልጉ በሀገር ውስጥም ከሀገር ውጭም ላላችሁ እንዲሁም ደግሞ ነገረ ማርያም፣ ነገረ ክርስቶስ፣ ነገረ መላእክት፣ ነገረ ቅዱሳን እንዳጠቃላይ አጠቃላይ ስለ አምስቱ አዕማደ ሚስጥራትና ሰባቱ ሚስጥራተ ቤተ ክርስቲያን መማር የምትፈልጉ ኦርቶዶክሳውያን በማህበር ሆናችሁ መማር ወይም ደግሞ በግል ሆናችሁ ከቤተሰቦቻችሁ ጋር ወይም ለልጆቻችሁ ወይም እናትና አባቶች መማር ለምትፈልጉ ካላችሁ ምዝገባ የጀመርን እንደሆነ ልናሳውቅ እንወዳለን። ከእናንተ የሚጠበቀው ባዮ ላይ ባለው ስልክ በመደወል ወይም ደግሞ በውስጥ ኢንቦክስ በማነጋገር ሙሉ መረጃዎችን መቀበል ትችላላችሁ ማለት ነው። እንዳያመልጣችሁ እንላለን። እናመሰግናለን። ለ2018 ጥር ለምታገቡ ምሽሮች እንኳን ደስ ያላችሁ። መልካም ዜና ይዘን ወደ እናንተ ቀርበናል። አዳፊ ነፍስ የመንፈሳዊ ሰርግ አዘጋጆች ለጥር ለሚጋቡ ምሽሮች እንዲሁም ደግሞ በበዓለ ሃምሳ ላይ ለሚጋቡ ምሽሮች በታላቅ ዲስካውንት የመምህራንን የዘማሪያንን የመርሃ ግብር መሪ፣ የሞንታርቦ፣ የመኪና ኪራይ፣ ዲኮር፣ ካሜራ፣ ሁሉንም የሙሉ የሰርግ አገልግሎቶችን ወደ እናንተ ማቅረብ ጀምረናል። የሰርግ አዳራሾች እየተያዙ ስለሆነ በፍጥነት ሰርጋችሁን በጥርና በባለ ሀምሳ ላይ ለምታደርጉ ምሽሮች በቶሎ በመምጣት ቀናችሁ እንድታስይዙና ልዩ በሆነ መልኩ ሰርጋችሁን ያዘጋጅላችሁ ዘንድ አዳፊ ነፍስን ምርጫችሁ እንድታደርጉ እንጋብዛችኋለን። ስለመረጣችሁን ከልብ እናመሰግናለን። እግዚአብሔር እስከ ምን ያህል ድረስ ይምረናል? ይህን ሁሉ በደል ተሸክሜ እግዚአብሔር ዛሬ አይቀበለኝም ብለን ያሰብንበት ጊዜ አለ። እግዚአብሔር ዛሬ ንስሐ ብገባ ነገ በድለዋለውና ለእርሱ አልገባም፣ እንደውም ደግሞ በደሌና ኃጢአቴ በእግዚአብሔር ፊት ለመቆም አይገባኝም እና አሁን ያለኝን ህይወት ይዤ ብጓዝ ይሻለኛል ብለን ተስፋ የቆረጥንበት አለ። እንግዲህ ውስ አቡነ ሽኖዳ ሳልሳዊ ምን ይላሉ? ቀቢፀ ተስፋን ወይም ተስፋ መቁረጥን የሚፈጽምብን ጥንተ ጠላታችን ዲያብሎስ ሰይጣን ነው። በህሊናችን ያሰብነው አስመስሎ ወደ እግዚአብሔር እንዳንቀርብ ለእግዚአብሔር ያልተገባን፣ በኃጢአት የቆሸሸና እግዚአብሔርም ይቅር የማይለን አድርጎ ብዙ ጊዜ ይነግረናል። እግዚአብሔር ግን የጠፋው ልጅ ቆይቶ ሸፍቶ በመጣ ጊዜ ከቆጡ ላይ ወርዶ እየሮጠ እንደሄደ እቅፍ አድርጎ የጠፋው ልጅ ተገኘ እንዳለ፣ ከብቱንም እንዳረደለት፣ የወርቅ ቀለበትም እንዳደረገለት፣ ልብስን ንጹህ ልብስ አምጡለት እንዳለ፣ ትልቅ ድግስም እንዳደረገ፣ እግዚአብሔር በዝሙት ኃጢአት ብንሆን እንኳን ከባድ በሚባሉ ኃጢአቶች ውስጥ እንኳን ብንሆን እግዚአብሔር የእኛን መመለስ እንጂ ኃጢአታችንን አይመለከት። የትላንት ታሪካችንን ሳይሆን የዛሬ መመለሳችን የሚመለከት እኛን ለመማር ደግሞ የሚቸኩል አምላክ አለንና ዛሬ ወንድሜ እህቴ ሆይ፣ ዛሬ እንመለስ። ማበዝና ሰማወን በዝና ቅብሩ አክባሪ ነው። ሞት አይገርምና ሞት አይገርምና ስኬታማ የትዳር ህይወት እንዳይኖረን ከሚያደርጉ ነገሮች መካከል የመጀመሪያው ትልቁ ፈተናችን የራስ ክብር ወይም ደግሞ ኢጎ ተብሎ የሚነሳው በሽታ ነው። እንግዲህ በባልና በሚስት መካከል መሸናነፍን አለመምረጥ ወይም ደግሞ እኔ ትክክል ነኝ እኔ ልሰማ፣ እኔ ትክክል ነኝ እኔ ልሰማ፣ በሚል በሁለቱም አካሎች መካከል የሚኖረው የራስ ክብርን ማዕከል ያደረገ ንግግሮች ትዳርን ወደ አለመግባባትና ወደ ሚስ ኮሚኒኬሽን ይወስዳል። ይቅርታ መጠየቅ ከምንም በላይ ደግሞ ራስን ዝቅ አድርጎ ጥፋተኛም በሆን ባልሆንም ነገሩን ለማቅለል ይቅርታ መጠየቅን እንደ መሸነፍ ወይም ራስን ዝቅ እንደ ማድረግ ተደርጎ ስለሚታሰብ ኢጎይን ወይም የራሴን ክብር እንደጠበኩኝ እሷ ከፈለገች ይቅርታ ጠይቀኝ ወይም እሱ ከፈለገ ይቅርታ ጠይቀኝ ብሎ በማሰብ ለሁለት ቀን፣ ለሶስት ቀን ሳይነጋገሩ ማደር እና ያም ደግሞ እንደ ቁርሽ እያደረ ወደ ትላልቅ ፍቾች ያደርገናል። ክርስቶስ ግን ያስተማረን የእኛ የሚባል ክብር በባልና በሚስት ዘንድ የለም። የባል ክብሩ ሚስቱ ናት፣ የሚስት ክብር ባል ነው አለኝ። ትዝታ በቤት ከልጅነቴ ስትሳሳልኝ እያየው ሰንቷል ጉልበቴ ልዘምር እንጂ ላመስግን ታላቁን ጌታ አንተን የሰጠኝ ጠባቂ በቀን በማታ በቀን በማታ ቅዱስ ሚካኤል ወዳጅ ነው ለሁሉ ዛሬም ጎመአል በኪዳ ናና የምህረት ጌታ ማዳን ተገኝታለችና፣ ስላም ተገኝታለችና